የሆነ ጭንቀት ውስጥ ስትሆኑ እንዴ ምን ቀረበት እየበላ ነው እየጠጣ ነው ምን ሆነ ትባላላችሁ። ችግራችሁን የምታውቁት እናንተ ናችሁ። ምን አይነት ሁኔታ ውስጥ እያሳለፋችሁ እንዳለ የምታውቁት እናንተ ናችሁ። አንደኛ ሰዎች የእናንተ ስሜት እየተሰማቸው ስላልሆነ እርዳታ እንደሚያስፈልጋችሁ ራሱ ላያውቁ ይችላሉ። ምን ባደርግ ይሻለኛል? በጭንቅላቴ ውስጥ የመጣው አምስት ነገር ነው። ታጠብኩኝ፣ ልብስ ቀየርኩ፣ ፀጉሬን ታጥቤ ጀስት አስያዝኩት። ከዛ አስራ አምስት ብር ያዝኩ ማስታወሻያስ ወጣሁ ከቤት። ይህን ማድረግ ራሱ ምን ያህል ጭንቅ እንደሆነ ልነግራችሁ አልችልም። ስልካችሁና ኮምፒውተራችሁን፣ ኢንተርኔታችሁን ቤትታችሁ መውጣት ምን ያህል እንደሚያስጨንቅ ልነግራችሁ አልችልም። በዛ ውስጥ ስትሆኑ ሁሉም ጥሩ ነገር ሲበዛ መጥፎ ነው። ውሃም ሲበዛ ይገላል። ምግብም ቢሆን ሲበዛ እንደዛው ወይም ለበሽታ ያጋለጣችኋል። እረፍትና መዝናናት ሲበዛ በጣም አድካሚና አሰልች ነው የሚሆነው ይውላችሁ የመፈጠራችን ዓላማ ያ ስላልሆነ የሰው ልጅ ሲፈጠር አይ ሚን እናንተም እንደምታውቁት እኔም እንደማምነው ከሆነ የሆነ ዋጋ ያለው ለመሆን የተፈጠረ ብዬ አስባለሁ። ስለተመቸን ብቻ ወይም ገንዘብ ስላለን ብቻ ወይም ሁሉ ነገር የተመቻቸ ላይፍ ስላለን ብቻ እንደ ብፌ እቃ ተወልውለን ቁጭ እንድንል ተፈጥሯችን አይፈቅድልንም። እንደ ሳይንስም ቢሆን ወይም እኛ እንደምናስተምረው ፊዚካሊ ኢንአክቲቭ መሆን ወይም ደግሞ በጣም የበዛ እረፍት ወይም እረፍት ማብዛት ለተለያዩ በሽታዎች እንድንጋለጥ ነው የሚያደርገን። ለምሳሌ ኮሮናሪ ሀርት ዲዝዝ፣ ዲያቤቲክ፣ ሃይፐርቴንሽን ወይም ሃይብለድ ፕሬዠር የምንለው እነዚህ ኮለስትሮል የሚባሉት ወይም ደግሞ የልብ ችግር፣ የደም ግፊት የምንላቸው እነዚህ የኮለስትሮል ችግሮች ሳይኮሎጂካል ዲስኦርደር የሚባሉት እነዚህ የስሜት መቀየር ችግሮች ሳይኮሎጂካል ዲስኦርደር የስሜት መቀየር ብቻ አይደለም። የጀርባ ሕመም መስል ስከለታል ዲስኦርደር የሚባሉት በጣም ብዙ በሽታዎች የሚመጡት ኢንአክቲቭ በመሆናችን ወይም ከእንቅስቃሴ በመገደባችን ምክንያት ነው። እንደ ማሽን ሌት ተቀን ስሩ ማለትም አይደለም። ያው ከስራ በኋላ ትንሽ እረፍት ወይም የተወሰነ እረፍት ያስፈልገናል። የተሰጠንን ህይወት በአግባቡ ለመኖር ሚዛናዊ መሆን ያስፈልጋል ማለት ነው። ስራ ሲበዛን በርናውት የሚባል ነገር አለ፣ ወይም ደግሞ ከመጠን በላይ ከሰውነት ተራ መውጣት የሚባል ነገር አለ። ስራ የሌለን ሲሆን ደግሞ ሳይኮሎጂካሊም ፊዚካሊም ለብዙ በሽታ እንድንጋለጥ ያደርገናል። ነው አሁን በጣም ብዙ ሰው እና ተማሪዎች ወይም ስራ የሌላቸው ሰዎች ስራ የለንን ወይም ስራ የለም ምን እንስራ ብለው ነው የሚጠይቁኝ። እየውላችሁ የሆነ ወቅት በጣም ድብርት ውስጥ የገባሁበት ወቅት ነበረ። ስራ የለኝም፣ የትም መሄድበት ቦታ የለም፣ ተመርቄያለሁ እና በጭንቀት ልሞት ደርሼ ነበር። በቃ የምነሳው በቃ ማክሲመም በጣም በጠዋት ነው የተነሳሁት ከተባለ የምነሳው ከአራት ሰዓት እስከ ስድስት ሰዓት ነው። የምነቃው ደግሞ በጣም ከሰመመን ነው የምነቃው፣ በአግባቡ እረፍት አግኝቼ አይደለም የምነቃው። ከዛ ቁርስ አይሉት ምሳ እበላለሁ፣ መሀል የሆነ ነገር ነው የምበለው ከዛ ዙሪ ወደ ስልኬ ወይ ወደ ኮምፒውተር ነው። መአት ሙቪ ነው የማየው። በቃ አሁን የቀኑና የሌሊቱ ሽፍቴ ማለት ነው። ካልጋ ወደ ወንበር ወይም ካልጋ ወደ ፍራሽ ነው በቃ፣ በዛ መካከል ነው ሙቪ ያለው ይደክመኛል፣ ሶሻል ሚዲያ ያለው ይደክመኛል። ዙሪ እተኛለሁ ቀን፣ ከዛ ሌሊት ደግሞ ተከታታይ ፊልም እስከ ሌሊቱ ዘጠኝ ሰዓት አይቻላል። እስከ ሌሊቱ ዘጠኝ ሰዓት ተከታታይ ፊልም እያየሁ በስልኬ ወይ በኮምፒውተር ማለት ነው። በድንግል ስብ ዩ ሃ ኖ አይዲያ ምን አይነት ሁኔታ ውስጥ እንደነበርኩ ነው የማየው። ሙቪ ደግሞ በቃ ወይ ችግር የበዛበት የባለሀፍት ቤተሰብ ነው ማየው። ለምን የባለሀፍት ቤተሰብ ውስጥ እንዳልተወለድኩ አስባለሁ። ወይ የሆኑ ተፈቃሪዎችና አፍቃሪዎችን ነው ማየው። በዛ መካከል እውነቱን ልንገራችሁ፣ ለምን እንደዛ አይነት አፍቃሪ እንደለለኝ አስባለሁ። ወይ ደግሞ የሆነ የተሳካለት ሰው ነው ማየው። በቃ እኔ እማየው ሙቪ አዝናንቶኝ አያውቅም። እማምላክን ነው ብላችሁ። በጭንቅላቴ ውስጥ የሆነ ችግር ፈጥረው ነው የሚሄዱት። በጭንቅላቴ ውስጥ የሆነ ችግር አስቀምጠውልኝ ነው የሚሄዱት። በቃ ለምን ገንዘብ የሌላቸው ቤተሰቦች ላይ እንደተወለድኩ አስባለሁ። አዝናለሁ፣ እናደዳለሁ። ለምን እንዳልተሳካልኝ እያሰብኩ እናደዳለሁ። በቃ እኔ አልተሳካልኝ ብላችሁ በምታስቡት ነገር ማለት ነው ለምን እንደዛች ልጅ ሞዴል እንዳልሆንኩ፣ ለምን በቃ እኔ ራሴን ቆንጆ አይደለሁም ብዬ ነው የማስበው ያን ሙቪ ካየሁ በኋላ። ለምን እንደዛች ልጅ እንዳልሆንኩ፣ ለምን እንደዛ ልጅ ሰው ሁሉ እንደማይወደኝ፣ እንደዚህ ስለ እንደ ሙቪውን እውነት አድርገሽ ነው እንደሚተወስዱ ትላላችሁ አይደል? እውነቱ ነገራችሁ። አዎ እንደዛ ነበር የሚሰማኝ። ባትፈልጉ እንኳን እውነት አድርጎ ያስቀርባል አእምሯችሁ። ከዛ እንደገና ወደ ድብርት እመለሳለሁ። ሙቪውን ካየሁ በኋላ ሙቪውን አይቼ ጨርሼ ድጋሚ ወደ ድብርት እመለሳለሁ። በቃ ቤት ውስጥ ያሉ ሰዎች ባያናግሩኝ ነው ደስ የሚለኝ። ጎረቤት እንኳን ጮኸው ማለት ነው ድምጻቸውን ከፍ አድርገው ሲስቁ ሁላ ያናዱኛል። እማማከ በቃ የሆነ ክሬዚ ቲንግ ውስጥ ነው የገባሁት። የሆነ በቃ ሌላ ታሪክ ውስጥ ነው የነበርኩት። ድብርትም ይሰለቻል መሰለኝ። እና የሆነ ጊዜ ተማሪ እያለሁ ፐርሰናል ዲቨሎፕመንት የሚል ኮርስ ወስጄ ነበረ። አሚን ከፍዬ ነው የወሰድኩት ሰመር ኮርስ ማለት ነው ኮርስ ማለት ፐርሰናል ዲቨሎፕመንት ተምሬ ነበር። ስቲል የዛን ጊዜ አንዳንድ ጊዜ የተማራችሁት ትምህርት የሚገባችሁ በጣም ዘግይቶ ነው። ሕይወታችሁ ላይ አፕላይ ማድረግ የምትጀምሩት በጣም ዘግይታችሁ እና ፐርሰናል ዲቨሎፕመንት የሚባል ኮርስ ስማር የሰመር ኮርስ የሁለት ሳምንት ስልጠና ነበረች። እና እሱን ስማር አሰልጣኛችን አንድ ነገር ነገራን ነበረ። ስታሰለጥነን ምን ብላን ነበር? የሆነ ችግር ውስጥ ስትሆኑ ወይም የሆነ ችግር ውስጥ እንዳላችሁ ከተሰማችሁ ሌላ ሰው ላይረዳችሁ ይችላል ብላን ነበር። የሆነ ጭንቀት ውስጥ ስትሆኑ እንዴ ምን ቀረበት፣ እየበላ ነው፣ እየጠጣ ነው፣ ምን ሆነ ትባላላችሁ። ችግራችሁን የምታውቁት እናንተ ናችሁ። ምን አይነት ሁኔታ ውስጥ እያሳለፋችሁ እንዳለ የምታውቁት እናንተ ናችሁ። አንደኛ ሰዎች የእናንተ ስሜት እየተሰማቸው ስላልሆነ እርዳታ እንደሚያስፈልጋችሁ ራሱ ላያውቁ ይችላሉ እርዳታ እንደሚያስፈልጋችሁ እራሱ ላይገባቸው ይችላል። አንዳንዴ ደግሞ የሆነ ኦቨራክት እያደረጋችሁ ይመስላችኋል። የሆነ ምንድን ነው የሚባለው መሞላቀቅ ሊመስላቸው ይችላል። ምክንያቱም እናንተ ያላችሁበትን ሁኔታ አያውቁ እና ምን ብላን ነበር የራሳችሁ ጓደኛ ሁኑ ብላን ነበር። እስኪ እናንተ በእናንተ ሁኔታ ውስጥ ወይም እናንተ ባላችሁበት ሁኔታ ውስጥ የሆነ ጓደኛችሁ እንዳለ አስቡና ምን ትመክሩት ነበር ብላ ጠይቃን ነበርና አስታውስኩ ቁጭ ስል፣ ምን አይነት ሁኔታ ውስጥ እያለፍኩ ነው? ምን አይነት ነገር ውስጥ ነው ያለሁት? እምበላው አያስደስተኝም፣ የሚያወሩኝ አያስደስተኝም። ድብርት ውስጥ ዙሬ ሙቪ ነው ማየ፣ ስክሮል ነው ማረገው እስከ ሌሊቱ ዘጠኝ ሰዓት በቃ የሆነ ሌላ ታሪክ ውስጥ ነው ያለሁት። ሰው ምን አሰብኩ፣ አሰልጣኛችን የነገረችንን ወይም ደግሞ ራሳችሁን በሌላ ሰው ቦታ አድርጋችሁ እናንተ አማካሪ ወይም መካሪ ሆናችሁ እዩት እና ምን አይነት መፍትሄ ትሰጧቸው ነበር ጓደኞቻችሁ ቢሆኑ ያለችውን አስታውሻ ስልኬንም ኮምፒውተሬንም ዘግቼ አንዲት ማስታወሻና አስታውሳለሁ ብር የለኝም ሁላና 15 ብር ብቻ ነው ይዤ የወጣሁት ከቤት አጠብኩኝ ልብስ ቀየርኩ ጸጉሬን ታጥቤ ጀስት አስያዝኩት ከዛ 15 ብር ያዝኩ ማስታወሻ ያዝኩ ወጣሁ ከቤት ይህን ማድረግ ራሱ ምን ያህል ጭንቅ እንደሆነ ልነግራችሁ አልችልም ስልካችሁ እና ኮምፒውተራችሁን ኢንተርኔታችሁን ቤትታችሁ መውጣት ምን ያህል እንደሚያስጨንቅ ለነገራችሁ አልችልም። በዛው ውስጥ ስትሆኑ አሁን ኖርማል ሲባል ሰውን ችግሬ ነው ስልኬ ወርም ቢለየኝ ችግር የለም አንድ ወር ምናምን ከኔ ባላገኘው ችግር የለብኝ፣ ባይኖርኝ ችግር የለብኝም፣ ጤነኛ ነኝ። አሁን የዛን ጊዜ ግን በጣም በቃ ከስልካችሁ መለየቱና ነው የሚከብዳችሁ። ከቤተሰብ መለየት ይቀላችኋል፣ እውነት ለመናገር አይደለ ነገሩ። ተለይተን ትምህርት ቤት ምናምን ሄደህን ስለምናቅ ካምፓስም እያለሁ ያው ከቤተሰብ ጋር አይደለም የተማርኩት፣ ለዛ ችግር የለውም። ከቤተሰብ መለየት ከስልካችሁ ከመለየት ማለት ነው የሚከብደው። ያን በዛ ሰዓት ወይም በዛ ሁኔታ ውስጥ እያላችሁ ከዛ የሆነ አነስት ያለች ቦታ ነች፣ ጸጥ ያለች ናት ምናምን ቡና የሚሸጥበት ቦታ ላይ ቡና አዘዝኩና ቁጭ አልኩ ማለት ነው። አሁን ጓደኛ ልመክራት ነው ራሴ። ምን ባድረግ ይሻለኛል? በጭንቅላቴ ውስጥ የመጣው አምስት ነገር ነው የመጀመሪያው ጓደኞቼ ጋር መደወልና ጓደኞችን እያገኙ መዝናናት በፕሮግራም ጓደኞችን ማግኘት ሁለተኛው ወደ ሌላ ሀገር ቤተሰቦችን ለመጠየቅ መሄድ ወይም ደግሞ ሌላ ቦታ የሚገኙ ቤተሰቦችን ለመጠየቅ ወደ ሌላ ቦታ መሄድ ሶስተኛው መጽሐፍ ማንበብ ያን ደግሞ ትምህርት ከጨረስኩ ቅርብ ጊዜ ስለሆነ ያን የማድረግ ምንም አይነት ሞራሉ የለኝም በነገራችን ላይ መጽሐፍ ማንበብ አሁን አንብቦ አንብቦ አንብቦ ይባላል አይደል ነገር ግን መጽሐፍ የማንበብ ሞራል የሚኖራችሁ የምትፈልጉት ነገር ሲኖር ያን ዕቅዳችሁ ለማሳካት ሲሆን፣ ለምሳሌ ቢዝነስ እንዲኖራችሁ ጓጉታችሁ ከሆነ የቢዝነስ መጽሐፎችን ማንበብ ቀላል ነው። ሊደርሺፕ ወይም ደግሞ ሰዎች ማስተዳደር ከሆነ ፍላጎታችሁ የሊደርሺፕ መጽሐፎችን ማንበብ ይቀላል። ወይም ሰልፍ ዲቨሎፕመንት እራሳችሁን ማሳደግ ፈልጋችሁ ከሆነ ደግሞ ሰልፍ ዲቨሎፕመንት መጽሐፎችን ማንበብ ቀላል ይሆናል። አልያ ግን እናንተ ምንም አይነት አላማ ምንም አይነት የምትሰሩት ነገር የሌላችሁ ሁኖ መጽሐፍ ማንበብ በጣም ከባዱ ነገር ነው። ሌላኛው ይመጣልኝ ሁለት ነገር አንደኛው ቮለንተሪ መስራት ነው። ቮለንተሪ ድርጅቶች ጋር እየሄደ በነፃ መስራት። ሌላኛው ደግሞ የመጨረሻ እና አምስተኛው የግል ድርጅቶች ላይ ፍሪ ሰርቪስ መስጠት ወይም ደግሞ በነፃ መስራትና ኤክስፔሪየንስ ማግኘት ነው። የሚያስፈልገኝ አንዱ ብቻ ነው። እሺ፣ ከጓደኞች ጋር ጓደኞችን እያገኘሁ መዝናናት ከረፍት ወደ ረፍት ነው። ከድብርት ወደ ድብርት ነው። ሌላ ቦታ ቤተሰቦችን ለመጠየቅ ወይም ሌላ ቦታ ዘመድ ለመጠየቅ መሄድም ድጋሚ የነበርኩበት ሰርኩላር ውስጥ መግባት ነው። ድጋሚ የነበርኩበት ድብርት ውስጥ መግባት ነው የሚሆነው። ምክንያቱም ከረፍት ወደ ረፍት ስለሆነ። ሶስተኛው መጽሐፍ ማንበብ ወይም ደግሞ አዲስ ነገርን መማር ከትምህርት ስለሆነ የመጣሁት። ሁለተኛ ደግሞ ምንም የማድረግ ሞራሉ ስለሌለኝ እጅስ የማንበብ ሞራሉ የለኝም። ድርጅት ላይ በነፃ ለማገልገልም ያን የመግለጽ ሞራሉን ያ ደግሞ የተሻለ ሞራል የተሻለ ዝግጅት የሚጠይቅ ነገር ሆኖ ስላገኙት ያንም ማድረግ አልችልም። ስለዚህ ይሄን አዳዲስ ድርጅቶች ላይ ወይም ደግሞ እኔን ማስፈልጋቸው ድርጅቶች ላይ በነፃ ለማገልገል የሚለው ለሶስት ወር ቀጥሬ ቮለንተሪ ድርጅቶችን ነበር ማፈላለገ የጀመርኩት ቮለንተሪ ስራ መስራት ከዛ ቮለንተሪ አገኘሁ። እግዚአብሔር ይመስገን አሪፍ ነበሩ። ሰዎች ደግሞ አቀባበላቸው በጣም ደስ የሚሉ ሰዎች ነበር ያገኘሁት። ከነሱ ጋር ለመስራት ተስማማሁ ማለት ነው። ለሁለት ወር በስነ ስርዓት በጧት ተነስቼ ተዘጋጅቼ ምናምን ሂጅ አግዛቸዋለሁ። ወይኔ ምን አይነት ሰዎች እንዳሉ ብታዩ፣ ወይኔ ምን አይነት ቅን ሰዎች እንደምታገኙ ቮለንተሪ ድርጅት ውስጥ። በስማም በጣም ደስ የሚሉ በነፃ ሰርታችሁ በጣም ደስተኛ ሆናችሁ እነሱን ይሰጧችሁ ምክር አለ ከነሱ ጋር መዋል ራሱን ችሎ ለሰዎች በነፃ ማገልገል መቻል፣ አረጋውያንን በነፃ መርዳት መቻል፣ ሕፃናትን በነፃ እያቀፋችሁ በቃ እየተጫወታችሁ ምናምን የእነሱን ልብስ እያጠባችሁ ምናምን መዋል የሚሰጣችሁን ስሜት ልነግራችሁ አልችልም። ሁለት ወር አልሆነኝም። አይሚን ማታ ማታ ስመለስ አዲስ ስኪሎቹን እማራለሁ። እዛ ድርጅት በነፃ እሰራበታለሁ ብዬ ካሰብኩት ድርጅት ሊያስገባኝ የሚችል እቅድ። አቅዳለው ስለዛ እስኪል ማራለው አጠናለው ምናምን በቃ ሞራል ይመጣ ለመስራት ማለት ነው። ካለውበት ኮንዲሽን ወጣው ራሴ መንጭቅ ያወጣውት ማለት ነው። ሶ በዛ መንገድ ከሶስት ወር በኋላ የምፈልገው ድርጅት ውስጥ በነፃ ለመስራት ወይም በነፃ ለማገልገል አፕላይ አደረኩ። ደስተኛ ነበሩ፣ ተቀበሉኝ። ከዛ በኋላ አንድ ወር ከነሱ ጋር ሰርቼ በቃኝ ስል ኖ አንጭማ ተተሽን አቴጅ እኛ ጋር መግባት አለብሻሉ እስኬሌን ከፍ አርጌ የገባሁት ራሱ የደሞዝ ስኪል ከፍ አድርጌ ነው የገባሁት። ከዛ በኋላ ብዙ ጊዜ አልቆየውም፣ አክቹዋሊ ሌላ ድርጅት ቀየርኩኝ ማለት ነው። የተሻለ ድርጅት ስላገኘሁ ምክንያቱም እዛ ቦታ ላይ ባልዩ ያለኝ አልመሰለኝም። እኔ አንድ ነገር አስባለሁ ታውቃላችሁ፣ በቃ ተራ ሰራተኛ አትሆኑ፣ እሺ። ተራ ሰራተኛ፣ ሌላ ሰው የሚተካችሁ ሰው መሆን የለባችሁም ብዬ አስባለሁ። ማለት እኔ ያለሁበት ቦታ ወይም እኔ የተገኘሁበት ድርጅት ወይም እኔ የተገኘሁበት ስራ የተለየ ለውጥ ሊያመጣ ይገባል ብዬ የማስብ አይነት ሰው ነኝ። ሰው ፕሮፖዛል ቀርጬ ምናምን ሰጠኋቸው። የእነሱን ድርጅት የሚያሳድግ ነገር ነው። ፋይናንሳቸው፣ ማኔጅመንታቸው ምናምን። ፋይናንስ ጋር አሁን ገንዘብ ሊያወጣ አይችልም፣ ማስታወቂያ ሊሰራ አይችልም ምናምን እያሉ ሲያዘገይኝ ሁለት ወር አንድ ወር ጠበቅኩኝ። ከዛ በኋላ ደስ እንደማያደርጉት ሳቅ ድርጅት ቀየርኩ። አንዴ ከወጣችሁ በኋላ የምታገኙት ሞራል ልነግራችሁ አልችልም። የተሻለ ድርጅት አገኘሁ፣ በእጥፍ ነው ደሞዜን እጥፍ አድርጌ ነው የገባሁት እዛ ድርጅት ማለት ነው። ለዛ ድርጅት በአግባቡ የምችለውን ያህል ወይም እኔ አፕላይ ማድረግ የምችለውን ያህል አደረኩኝ። በዛ መንገድ በጣም ደስተኛ የሆንኩ ራሴን እየፈለጉ የኔ የሆነ ነገር እያገኘ ምናምን መጣሁ። ከዛ ሳፕላይ ያደረኩት ስራ ጠራኝ፣ ወደ ስራ ገባሁ። አያችሁ አንደኛው ሲመጣ ሌላኛው ተከታትሎ ነው የሚመጣው፣ የእናንተ ስኬትና ፍላጎት ማለት ነው። ነገር ግን አንድ ነገር ላስታውሳችሁ፣ ዋጋ የሌላችሁ ቦታ ላይ ወይም ተራ የሆናችሁበት ቦታ ላይ አትቆዩ። ተራ ሰራተኛ አት ተራ ኤምፕሎይ። አሁን እንደዛ ብዬ ለድርጅቱ እድገት ምናምን ብዬ ብቻ አይደለም የራሴ ቫሊው እንዲኖረኝ ስለሚፈልግ ነው። ቫሊው እንዲኖረኝ እፈልጋለሁ። የተገኘሁበት ቦታ ላይ ቫሊው እንዲኖረኝ እፈልጋለሁ። ቫሊው የሌለው ሰው መሆን በጣም የምጠላው ነገር ነው። ይኸውላችሁ ለምን የቤተሰብ ስብሰባ አይሆንም፣ እኔ ማንሳተፍበት ከሆነ አልቀመጥም። እሺ እኔ የለልሁበት ነገር ላይ አልገኝም፣ ደስ አይለኝም ሰው። በዛ መንገድ ከድብርት ወጣሁ ማለት ነው። በጣም እረፍት ሲበዛ ወይም ያለ እረፍት መዝናናት ወደ ድብርት ነው የሚከታችሁ። ያለ እረፍት መዝናናት ጀስት በጣም አሰልችና ቦሪንግ የሆነ ነገር ነው። ምንም መልካም ቢሆንም እረፍት አሪፍ ቢሆንም እረፍት ቆንጆ ነገር ቢሆንም ለሰው ልጅ አስፈላጊ ቢሆንም ከስራ በኋላ ነው እረፍት ልክ የሚሆን እረፍት ደግሞ ሊሚትድ መሆን አለበት የሆነ ያህል ጊዜ ነው እረፍት የሚያስፈልገው ሰው በተቻላችሁ አቅም ስራችሁን በአግባቡ ስሩ ህልም ይኖራችሁ ለራሳችሁ ስሩ ነገ ለምትሉት ህይወት ወይም ምን የምትሉት ህይወት ላይ ስሩ ያ ነገ መኖራችን እኛ እንዴት እናውቃለን? አትሉኝም? እግዚአብሔር ያውቃል፣ ፈጣሪ ያውቃል። እናንተ የምችሉትን ነገር አድርጉ። አሁን ያላችሁበት ሁኔታ ጥሩ ላይሆን ይችላል። አሜን። አሁን ያላችሁበት ሁኔታ ልክ ላይሆን ይችላል። ድብርት ውስጥ ልትሆኑ ትችላላችሁ። ከሶሻል ሚዲያ ወደ ሶሻል ሚዲያ እየተገላበጣችሁ ቀናችሁና ሌሊታችሁ እንደ እኔ ተመሳሳይ ከአልጋ ወደ ወንበር ከወንበር ወደ ፍራሽ ሊሆን ይችላል። ለውጡ በጣም ደብሯችሁ ሊሆን ይችላል። ያላችሁት ስራ በማጣታችሁ እያዘናችሁ ሊሆን ይችላል። ያላችሁት ሁሉም ነገር ስልችት ብሏችሁ ሊሆን ይችላል። ያላችሁ ምንም አይነት ገንዘብ ላይኖራችሁ ይችላል። ነገር ግን መጀመሪያ ከቤት ውጡ። እሺ፣ ታጥባችሁ እንደ እኔ እንዳደረግኩት ታጥባችሁ ልብሳችሁን ቀይራችሁ ምን ልታደርጉ እንደምችሉ አስቡ። ገብቷችኋል? ከዛ በኋላ ቮለንተሪ ሄዳችሁ ስሩ። እውነቴን ነው ምላችሁ። ከዛ የምታገኟቸው ሰዎች ህይወታችሁን ይቀይሩታል፣ አመለካከታችሁን ይቀይሩታል። ዶክተሮቹ ነው በጣም ትልልቅ ስራ ኑሯቸው በጣም ብዙ ገንዘብ ኑሯቸው ግን ቮለንተሪ ላይ የሚሰሩ ሰዎች አሉ። እና አመለካከታችን ይቀይሯችኋል። የመጀመሪያው ደግሞ አመለካከት መቀየር ነው። ይኸውላችሁ አንድ አንድ ሰው ባለሀብት የሚባለው ቅድሚያ አእምሮ ውስጥ ነው ይባላል። እሺ፣ አንድ ሰው ባለሀብት የሚሆነው ቅድሚያ አእምሮ ውስጥ ነው ይባላል። ሰው እዛ ቮለንተሪ አንድ ሳምንት የሚሆን አረጋውያን ሊሆን ይችላል የህፃናት ሊሆን ይችላል አንድ ሳምንት የሚሆን ሁለት ሳምንት የሚሆን ሁለት ወር የሚሆን በስነስርዓት ለብሳችሁ ሄዳችሁ ሰው ወይም ከቻላችሁና ጥሩ ሁኔታ ላይ ካላችሁ ደግሞ የግል ድርጅቶች ላይ በነፃ አፕ ላይ አድርጎ ለኤክስፔሪንስ ይሆነኛል። ይህ ይሄን ያውቃለሁ ይህን አስተካክልላችኋለሁ፣ ሰው በነፃ ባገለግላችሁ ምን ይመስላችኋል? ማንኛውም ሰው በነፃ ላገልግላችሁ ተብሎ እምቢ የሚል የለም። አረ እኔ ላግዝሽ ብሉኝ እስኪ በማርያም እንዳው ቪዲዮ ላግዝሽ ብሉ እስኪ እንዳው ቪዲዮ ኤዲት ማድረግ እችላለሁ፣ መቅረጽ እችላለሁ ላግዝሽ ብትኑ እምቢ እላለሁ? አይ ለምን፣ በጣም ነው ደስ ቢለኝ። ስለዚህ ማንኛውም ድርጅት በነፃ ላገልግልህ ብላችሁት እምቢ አይሏችሁ። ብቻ እውቀቱ ይኖራችሁ ስለ ድርጅቱ ስለምትሰሩት ስራ በቂ እስኪሉ ይኖራችሁ። ያን ለማድረግ ደግሞ አንብቡ፣ ሰርች አድርጉ፣ ተለማመዱ እና አድርጉት። አንድ ወር ከሰራችሁ በኋላ አይለቋችሁም። የመጀመሪያው ነገር ግን ስትሰሩ እንደኔ ነው በስነ ስርዓት ሸሚዛችሁን አድርጋችሁ እንደ ቋሚ ሰራተኛ ኃላፊነት ወስዳችሁ መስራት አንዱ አዲስ እስኪል ተማሩ ከዛ ኧረ እኔ ግን ስራም እንትንም አልፈልግም፣ የምትሉ ከሆነ ደግሞ ቢያንስ ወታችሁ ጓደኞቻችሁን አገኛችሁ ካልሆነ ቤተሰባችሁን ለመጠየቅ ሌላ ቦታ ሄዱ። የተሻለው ሰርክል እሱ ነው ካላችሁበት ለመውጣት ነገር ግን ያንን ቢሆን ወደ ድብርት መግባት ነው። ሶ ወደ ዋና ሀሳባችን ልመልሳችሁ። ሁሉም ጥሩ ነገር ሲበዛ በሽታ ይሆናል። ሁሉም ጥሩ ነገር ሲበዛ መጥፎ ነው። መዝናናትም እረፍትም ሲበዛ በጣም አሰልችና በጣም አድካሚ ነው። አብራችሁኝ ስለነበራችሁ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አብራችሁኝ የነበራችሁ ሰዎች ከሆናችሁ ወይም ነባር ቤተሰቦች ከሆናችሁ በድጋሚ ስላገኘኋችሁ ደስ ብሎኛል። አዲስ ከሆናችሁ ደግሞ ስሜ ቤተልሄም እባላለሁ። በሙያዬ የዩኒቨርሲቲ መምህር ነኝ እንዲሁም የስፖርት ኮች ነኝ። በተጨማሪ ደግሞ ሳይኮሎጂካል ስኪል ትሬኒንጎችን ለወጣቶችና ለተማሪዎች እንዲሁም ለስፖርተኞች እሰጣለሁ ትሬኒንግ እሰጣለሁ። ሰው ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን አትርሱ። ለሌሎች ሸር ማድረጋችሁን አትርሱ። አብራችሁን ሁኑ። በሌላ ቪዲዮዎች እንገናኛለን። ሰላም ቆዩ።